ያስጥልኝ። እንደምናውላችሁ ውድ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን የዕለተ ማክሰኞ እኩለ ቀን ዜና መጽሔታችንን አሁን ጀምረናል። ዋና ዋና ርዕሰ ጉዳዮችን እናስታውቃችሁ። በአማራ ክልል የተሰሩ ያሉ የልማት ስራዎች የኢትዮጵያውያንን ጥበብ መቻልና የከፍታ ደረጃ የሚያሳዩ ናቸው ሲሉ የኢፌድሪ ፕሬዚዳንት ታዬ አጽቀሥላሴ ገለጹ። ሀገራት ለኃይል አቅርቦት ቅድሚያ ሰጥተው ሊሰሩ እንደሚገባ የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ተናገሩ። አራተኛው የአፍሪካ ቀጠናዊ ኮንፈረንስ በአዲስ አበባ እየተካሄደ ነው። ከውጪ በመካከለኛው ምስራቅ ውጥረቶች በነገሱበት በዚህ ጊዜ ፕሬዝዳንት ዶናልድ ትራምፕ የቡድን ሰባት አባል ሀገራት ጉባኤ ሳይጠናቀቅ ቀደም ብለው ወደ ሀገራቸው ለመመለስ ተገደዋል። በቆይታችን የቢዝነስ እንዲሁም ደግሞ ስፖርታዊ ጉዳዮችን ጨምረን አብረናችሁ እንዘልቃለን። በቀጣይ ስርጭት መስመር በሚኖረን ዘገባችን ደግሞ አራተኛው የአፍሪካ ቀጠናዊ ኮንፈረንስ ዛሬ በአዲስ አበባ እየተካሄደ ነው የሚገኘው እውነቱን እየተከታተለ የሚገኘው ዘጋቢያችን አንዱ አለምናን ደግሞ ወደ በኋላ ላይ ተጨማሪ መረጃዎችን ያደርሰናል። ዜናዎቹን በቀጥታ ወደ እናንተ እያደረስን የምንቆየው እኔ ቤተልሄም ገበየው እንዲሁም ደግሞ በምልክት ቋንቋ ፍቅርተ ዘገየ ጋር አብረናችሁነን። አብራችን ቆዩ በአማራ ክልል እየተሰሩ ያሉ የልማት ስራዎች የኢትዮጵያውያንን ጥበብ መቻልና የከፍታ ደረጃ የሚያሳዩ ናቸው ሲሉ የኢፌዲ ፕሬዚዳንት ታያዝቀ ስላሴ ገለጹ። ፕሬዚዳንት ታያዝቀስላሴን ጨምሮ የፌዴራልና የክልል ከፍተኛ መሪዎች በባህር ዳር ከተማ እየተከናወኑ ያሉ የልማት ስራዎችን ተመልክተዋል። ከሰው መንጌ ተጨማሪ ያለው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 እየተዘጋጀ እንደሆነ ተመልክቻለሁ። መፍጠን ግን ይጠይቃል። በዚህ አጋጣሚ ግሪክ የተለያዩ አፍሪካ ቀመ ሲሆኑ እግር ኳስ ጨዋታዎችን ለማዘጋጀት ፍላጎት አለን፣ ዝግጅትም አለን። ለዚያ ተዘጋጅተን ሆነን መገኘት አለብን።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 በመተሳሰብ በመፈቃቀር በአንድነት የሚገነባ ነው። ስለዚህ የምናያቸው አንዳንድ ሁከቶች ህዝቡን የሚጠቅሙ አይደሉም፣ ህዝቡን የሚጎዱ ናቸው። ድምር ውጠሱ ህዝቡን የሚያጎሳቁል ፖለቲካ ደግሞ ለህዝብ ካልፈየደ ምን ትርጉም አለው?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 በአማራ ክልል የሚተገበረው የ25 ዓመቱ አሻጋሪ እድገትና የዘላቂ ልማት እቅድ እስካሁን ከነበሩ እቅዶች የተለየና በዝግጅት ሂደት ብዙ የተሰራበት መሆኑን የአማራ ክልል ፕላንና ልማት ቢሮ ኃላፊ ዶክተር ደመቀ ቦሩ ገለጹ። ለተግባራዊነቱ ማህበረሰቡ፣ መሪዎችና ተቋማት የራሳቸውን ድርሻ እንዲወጡም ኃላፊው አሳስበዋል። ትርንጎ ይፍሩ በአማራ ክልል የ25 ዓመት አሻጋሪ እድገትና ዘላቂ የልማት እቅድ ተዘጋጅቶ ለአመራሮች ስልጠና እየተሰጠ ይገኛል። እቅዱ እስካሁን ከነበረው የተለየና ና በዝግጅት ሂደቱ ብዙ የተሰራበት መሆኑን ከአሚኮ ንጋት ጋር ቆይታ ያደረጉት የአማራ ክልል ፕላንና ልማት ቢሮ ኃላፊ ዶክተር ደመቀ ቦሩ ገልጸዋል። እቅዶች ከአምስት ዓመት በላይ የቆዩ አይደሉም። ያጼ ኃይለስላሴን ብንወስዳቸው ወደ አምስት እቅዶች አሉት። አራቱን ተግብሮ አምስተኛው ላይ ነው አቤቱ የተለወጠው አምስት አምስት አመት እቅድ ናቸው። በኢህአዴግን ብንወስዳቸው የአምስት አመት እቅድ ናቸው። እንዲሁ የአስር አመት እቅድ የታቀደው በለውጡ በብልጽግና መንግስት ነው። ስለዚህ ይህኛው ሀያ አምስት አመት እቅድ ከ ሀያ አስራ ስምንት እስከ ሀያ አርባ ሁለት መያዙ ከጊዜ ቆይታ አንጻር ረጅሙንም መካከለኛውንም ና የአጭር ጊዜ መያዙ አንዱ ለየት ያደርገዋል። ሁለተኛው ለየት የሚያደርገው በዝግጅት ሂደት የሄድንበት ነው። እንግዲህ ይሄ እቅድ ከተዘጋጀ በኋላ ሙሉ መፈጸም ስላለበት ሶስት አካላት ተባብረው እንዲሰሩ ተደርጓል። የመጀመሪያው አመራሩ ነው። ምክንያቱም አመራሩ ባለቤት መሆን አለበት። ሁለተኛው ምሁራን ናቸው። ምሁራን የንድፈ ሀሳብ ችግር እንዳይገጥመው የዓለም አቀፍ ተሞክሮ የተለያዩ ሞዴሎች ችግር እንዳይገጥመው እና ወቅታዊ ሁኔታን የተረዳ እንዲሆን በስፋት ምሁራንን ሀገር ወዳድ ምሁራንን ተጠቅመናል። ከዛ ውጭ ደግሞ የተተግባሪነት ችግር እንዳይኖረው በፖሊሲ በስትራቴጂ በብዙ ዓመት በክልሉ ሊያገለግሉ ከፍተኛ ሙያተኞች ከየቢሮ ተጠቅመናል። ስለዚህ የሶስት አካላት ውህደት አለው ማለት ነው። የአምስት ዓመት አሻጋሪ እድገትና ዘላቂ ልማት እቅዱ ተግባራዊ እንዲሆን ማህበረሰቡ፣ መሪዎችና ተቋማት እቅዱን ተገንዝበው የየድርሻቸውን እንዲወጡም ዶክተር ደመቀ ቦሩ ተናግረዋል። ዋና ባለቤት ሆኖ ህዝብን ማንቀሳቀስ ያለበት በየደረጃው ያለ አመራር ነው። እንግዲህ በሹመትም በሜሪትም የያዘ ማንኛውም አመራር ማለታችን ነው። ይህ አመራር ስንወስድ እስከ ቤተሰብ ይሄዳል። የሃይማኖት አባቶች፣ የሀገር ሽማግሌዎች በየደረጃው በማህበረሰብ ደረጃ አንቂዎች ሳይቀሩ የመሪነት ሚና ያላቸው በሙሉ እንደ መሪ ቆጥሯቸዋል እቅዱ ማለት ነው። እና በሹመት ደረጃ ያሉትን ብቻ አይደለም። ሁለተኛው እቅዱ ያስቀመጠው በዋናነት ሚና ይጫወቱ ያላቸው ተቋማትን ነው። ምክንያቱም ይሄ እቅድን ወደ ግብ ተቀይሮ የሚፈጽሙት አመት ሙሉ በአመት እቅድ ሴክተሮች ናቸው። ስለዚህ እነዚህ ሴክተሮች በጣም ጠንካራ መሆን አለባቸው። የተሰጣቸውን እቅድ ለመፈጸም ትጉ መሆን አለባቸው። አሰራር ስርዓታቸው ማዘመን መቻል አለባቸውና በሁለተኛ ደረጃ የመንግስት ተቋማት ፕራይቬት ሴክተሮች፣ በኮሚዩኒቲ ደረጃ ያሉ በተቋም በኢንስቲቱሽን ደረጃ ያሉ ተቋማት በሙሉ ይህን እቅድ ተገንዝበው የየድርሻቸውን እንዲወጡ እቅዱ ያስቀምጣል። እቅዱ ተግባራዊ ሲሆን ለረዥም ዓመታት በሀገሪቱ ከሚስተዋለው የግጭትና ድህነት አዙሪት ለመውጣት የሚያስችል መሆኑንም ነው ዶክተር ደመቀ ቦሮ የተናገሩት። እንግዲህ የ30 ዓመት የክልሉን ታሪክ የሀገራችንን ታሪክ ስናይ እና በግምገማ ያረጋገጥ ነው ሁለት ችግር ፈተና ሆነ ተለይተዋል። አንደኛው ግጭት ነው እየዞረ እየዞረ የሚገጥመን በሀገርም ደረጃ ከአክሱም ስርወ መንግስት ጀምሮ እስካሁን ካለን ከግጭት አልወጣም ይህ ሀገር። ክልላችንም የሀገሩ አካል ስለሆነ ግጭት መልሶ መልሶ የሚደጋግመን ወይም በኛ አጠራር የግጭት አዙሪት መልሶ መልሶ የሚገጥመን ችግር አለ። ይሄ አንዱ ችግር ነው። ሁለተኛው ድህነት ነው። ዛሬም 26.1 ከመቶ ህዝባችን ከድህነት ወለል በታችን የሚኖር ነው። ይሄ እንግዲህ በ30 አመት ታሪክ ውስጥ መቀረፍ የነበረበት ነው። በእርግጥ ሰፊ ድህነት ውስጥ የኖረ ክልል ስለሆነ የመጣንበትም ርቀት ሰፊ ነው። እነዚህ ሁለት ችግሮች ተለይቷል። ስለዚህ እነዚህ ሁለት ችግሮች መፍታት አላማ ያዘ ነው እና እቅዱ በሶስት እርከን የተዘጋጀ ሲሆን በ242 የበለጸገና ደስተኛ ማህበረሰብ የመፍጠር ዓላማ እንዳለውም ተገልጿል። የ የሀያ አምስት ዓመቱ አሸጋሪ እድገትና ዘላቂ ልማት እቅድ የግብርናውን ዘርፍ በማዘመን እንደሚያሳድገው የአማራ ክልል የገጠር ዘርፍ አስተባባሪና የግብርና ቢሮ ኃላፊ ዶክተር ደሳህሉ አስገነዘቡ። እቅዱ ተግባራዊ ሲደረግ የኢንዱስትሪ አብዮትን እንደሚያመጣም አብራርተዋል። አረገኝ ታደሰ እቅድ የአንዲትን ሀገር ቀጣይነት ያለው እድገት ለማረጋገጥ መሰረታዊ ከሆኑ ነገሮች መካከል ግንባር ቀደሙ ነው። ኢትዮጵያ በተለያዩ ጊዜያት የረዥም ጊዜና የአጭር ጊዜ እቅድና ፖሊሲ በመንደፍ የተለያዩ ተግባራትን አከናውናለች። በአማራ ክልል በቀጣይ ሀያ አምስት ዓመታት የሚተገበር የልማት እቅድ ተዘጋጅቷል። የሚመለከታቸው አካላትም በእቅዱ ዙሪያ መክረዋል። በአማራ ክልል በምክትል ርዕሰ መስተዳደር ማዕረግ የገጠር ዘርፍ አስተባባሪና የግብርና ቢሮ ኃላፊ ዶክተር ድረስ ሳህሉ ከአሚኮ ጋር ባደረጉት ቆይታ እቅዱ የግብርናውን ዘርፍ ለማሳደግና ለማ ዘመን የሚያስችል መሆኑን አብራርተዋል። በዚህ በሃያ አምስት ዓመቱ የክልሉ ፍኖተ ካርታ ላይ ማካተት እየተሞከረው አንደኛ ግብርናው መዘመን አለበት። እንደ ከዚህ በፊቱ አንድ አይነት በአነስተኛ ማሳ በሚያመርቱ አርሶ አደሮች ላይ ብቻ ያተኮረ መሆን የለበትም። ባለ ሁለት ፍኖት የግብርና ልማት አቅጣጫ መከተል አለብን ብለን ነው ያዘጋጀ ነው። ይሄ ባለ ሁለት ፍኖት የግብርና ልማት አቅጣጫ ማለት አንደኛው በአነስተኛ ማሳ ባላቸው አርሶ አደሮች ላይ ምርትና ምርታማነትን መጨመር ላይ ያተኮረ ሲሆን ሁለተኛው ደግሞ ዘመናዊ ግብርና በእርሻ ኢንቨስትመንት ሰፋፊ እርሻ ቦታ ወስደው በሚያመርቱና ና ሰፋፊ እርሻ ባላቸው ባለሀብቶች ዙሪያ ላይ የሚሰራ የግብርና ምርትና ምርታማነት የማሳደግ ግብርናውን የማዘመን ከነበርንበት የሰው ኃይል ጉልበት ላይ ብቻ ያተኮረ የግብርና ስርዓት ወጠን ወደ ሜካናይዜሽን የሚያሸጋግር ኮንሰፕትን የያዘ ነው። በሁለተኛ ደረጃ ይህ እቅድ ለየት የሚለው ከዚህ በፊት ከነበሩ እቅዶች ያሁኑ መስኖ ላይ ትልቅ ትኩረት ሰጥቶ ይመለከታል። የማምረት ጊዜያችንን በአንድ አመት ከአንድ ጊዜ ወደ ሁለት ሶስት ጊዜ የማሸጋገርና መሬትን በላቀ የመጠቀም ስልት የተከተለ እቅድ ነው። እቅዱ ለማሳካት ሁሉም የህብረተሰብ ክፍልና የሚመለከታቸው የስራ ኃላፊዎች በቅንጅት ሊሰሩ እንደሚገባ ጥሪ ያስተላልፈዋል። መላ ህብረተሰቡ፣ በግብርናው ዘርፍ ያሉ ምሁራን፣ ሙያተኞች እና የመንግስት አካላት አመራሩ የዚህ ሀገር እጣፈንታ የሚወሰነው ያው በግብርና ስለሆነ ብዙውን የሰው ሀይላችን የያዘው ሴክተር ከመሆኑ ጋር ተያይዞና ወደ ሌሎች የኢኮኖሚ ሴክተሮች ለማደግም እንደ ሲድ ካፒታል የሚያገለግል ዋና ሴክተር በመሆኑ የሁሉንም አካላት ርብርብ የሚጠይቅ በተለይ በግብርናው መስክ የተሰማሩ የከፍተኛ ትምህርት ተቋማት ምሁራን፣ የኤክስቴንሽን ሰራተኞች፣ በግብርና ስር ያሉ ህዝቡ እና የመንግስት አካላት ልዩ ትኩረት ሰጠው እንዲረባረቡበት ይፈለጋል። በተለይም ይህ ሴክተር ደግሞ ትልቅ የፋይናንስ ረሃብ ያለበት ሴክተር ስለሆነ ይህ ፋይናንሻል ኢንክሉዥን የምንለው የፋይናንስ አካታችነትን ታሳቢ ያደረገ ስለሚሆን የፋይናንስ ተቋማትም እጅግ ወሳኝ ናቸው። ይህንን እቅድ መሬት ለማስነካትና የሁሉንም ሴክተሮች ርብርብ የሚጠይቅ ታላቅ እቅድ ነው። እቅዱ ተግባራዊ ሲደረግ ስለሚመጣው ውጤትም ነግረውናል። በእርግጠኝነት ከሃያ አምስት ዓመት በኋላ አሁንም በታሰቡ በእቅዱ ላይ ባስቀመጥናቸው እሳቤዎች ላይ ተመስርተን መጓዝ ከቻልነ የግብርናው በኢኮኖሚ የሚያበረክተው አስተዋጽኦ ቦታውን ለኢንዱስትሪ መሪነቱን የሚለቅበት ዘመን ይሆናል ማለት ነው። ዜና መጽሔታችን እንደቀጠለነው ነው። ውድ ተመልካቾቻችን፣ መግቢያችን ላይ ወደ ያስተዋወቅ ናችሁ የቀጥታ ዘገባችን ነው የምናልፈው። ሀገራት ለኃይል አቅርቦት ቅድሚያ ሰጥተው ሊሰሩ እንደሚገባ የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ተናገሩ። አራተኛው የአፍሪካ ቀጠናዊ ኮንፈረንስ በአዲስ አበባ እየተካሄደ ነው። በጉዳዩ ላይ ተጨማሪ መረጃ ያደረሰን ደግሞ ዘጋቢያችን አንዱ ዓለም መናን ከአዲስ አበባ በቀጥታ መስመራችን ላይ ይገኛል። አንዱ ዓለም እንደምንላሃል። በኮንፈረንሱ የተነሱ ዋና ዋና ጉዳዮች ምንድን ናቸው? እንደምን ዋልሽ ቤተልሄም። አራተኛው የአፍሪራን ቀጠናዊ ኮንፈረንስ በኃይል አቅርቦት ላይ መሰረት አድርጎ እየተካሄደ ውሏል። ከዚህ በፊት በተለይ ይህ የአፍሪራን ኮንፈረንስ መሰረት የሚያደርገው የናይል ቤዚን ኢኒሼቲቭ ላይ አተኩሮ ነበር ሲደረግ የነበረው በተለይ በታላቁ የኢትዮጵያ ሕዳሴ ግድብና በናይል ወንዝ ላይ መሰረት ያደረጉ ጉዳዮችን ሲያንቀሳቀስ ቆይቷል። በአሁኑ ጊዜ ደግሞ በተለይ በዚህ ዓመት አራተኛው ላይ ሲደርስ ይህ የአፍሪካን ኮንፈረንስ ማለት ነው፣ የቀጠናው የኃይል ኮኔክቲቪቲ ወይም የኃይል ትስስርን መሰረት አድርጎ ነው እየተካሄደ የሚገኘው በተለይም ደግሞ መሪዎች የኃይል ልማት ላይ መሰረት እንዲያደርጉ ለማነቃቃት ያለመ ኮንፈረንስ ስለመሆኑ የኮንፈረንሱ አዘጋጅ የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር ጃፋር በድሩ ገልጸዋል። ማለት ነው ኮንፈረንሱ በተለይም በዓለም አስተማማኝ ልማት ለመገንባት በሚደረገው ጥረት ኃይል ምን ያክል ወሳኝ መሆኑን ለማስረዳት ጠቃሚ የሆነ ኮንፈረንስ ስለመሆኑ አንስተዋል። በተለይ ሀገራትም በዚህ ስትራቴጂካሊ ትኩረት አድርገው በኃይል ላይ መስራት አለባቸው። መንግስታትም ደግሞ በስትራቴጂቸው ትኩረት አድርገው ሊሰሩ ይገባል። ለማሳያነት ያነሱት ጃፋር በድሩ ኢትዮጵያ ነው። ታላቁ የኢትዮጵያ ህዳሴ ግድብን እንደ ስትራቴጂ ገንብታ ለቀጠናው ኃይል ለማከፋፈል ሙከራ እያደረገች ስለመሆኑ አንስተዋል። ለዲፕሎማሲ ለአስተዳደር፣ እንዲሁም ደግሞ በትብብሮች ላይ መሰረት ማድረግ በምስራቅ አፍሪካ ያለውን የኃይል እጥረት ለመፍታት ወሳኝ መሆኑን አንስተዋል። ጃፓር በድሩ የውጭ ጉዳይ ሚኒስቴር ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ የኃይል አቅርቦት በተለይ በምስራቅ አፍሪካ ከፍተኛ ችግር ያለ ነው። ይህን ለመፍታት ደግሞ በኃይል ላይ ትኩረት ማድረግ መንግስታት መስራት ይገባቸዋል። በተለይ ከምግብ በላይ በአሁኑ ሰዓት ኃይል አስፈላጊ ነው። ኃይል እርሻ ነው፣ ኃይል ምግብ ነው፣ ኃይል ትምህርት ነው፣ እንዲሁም ትስስርም ነው ኃይል። ስለሆነም ስለ ኢኮኖሚ ስንናገር ስለ መሰረተ ልማት ስንናገር እንዲሁም ደግሞ ስለ ሌሎች ስለ ኢኮኖሚ እድገት ጭምር ስለ ኢንዱስትሪ ልማት ሁሉ ስንናገር ኃይል በጣም ወሳኝ በመሆኑ ከምግብ በላይ በአሁኑ ሰዓት ሀገራት፣ መንግስታት ትኩረት አድርገው ሊሰሩ ይገባል። ኢትዮጵያ በዚህ ላይ ትኩረት ማድረጓን ለማሳያነት አንስተዋል። ታላቁ የኢትዮጵያ ሕዳሴ ግድብ ጨምሮ በታዳሽ ኃይል ላይ ትኩረት አድርጋ የኤሌክትሪክ ኃይል ግንባታ ላይ እየሰራች ስለመሆኑ አንስተዋል። ኢነርጂ የውሃና ኢነርጂ ሚኒስትሩ ኢንጂነር ሀብታሙ ኢተፋ በበኩላቸው ኢትዮጵያ የቀጣናው የኃይል ማዕከል ሆና እየሰራች ነው ብለዋል። በተለይም ደቡብ ሱዳን በሱዳን በጅቡቲ እንዲሁ ደግሞ በታንዛኒያ በኬንያ ጭምር ኃይል እየላከች ቀጠናውን ኃይል ክፍፍልና የኃይል ትስስርን ሚዛን ለማጎልበት እየሰራች ነው። በተለይ ታላቁ የኢትዮጵያ ሕዳሴ ለዚህ በትልቁ እያገዘ ነው። ለዚህም መስራት ደግሞ በተለይ ወደፊት ለሚደረጉ ልማቶች አስተማማኝ ዘላቂ ሰላምና አስተማማኝ ዘላቂ ልማትንና ማይናወጥ ኢኮኖሚን ለመገንባት ኃይል ሲኖር ነው ስለሆነ በመሆኑም እዚህ ላይ ያተኩሮ መስራት ይገባል የሚል ሀሳብ አንስተዋል። በተለይም እንዲሁ የናይል ቤዚን ኢኒሽቲቭ ምክትል ዋና ጸሐፊ የሆኑት ዶክተር እንዲሁ ሀሳብ አንስተው ነበረ ማለት ነው። የናይል ቤዚን ኢኒሽቲቭ ለኃይል ሚዛን ወይም ለኃይል ኮኔክቲቪቲና ትስስር ወሳኝ በመሆኑ ሀገራት ለዚሁ ትኩረት አድርገው መስራት ይገባቸዋል። ኢትዮጵያ በተለይም ይህን የናይል ቤዚን ወይም ናይል ተፋሰስ ሀገራት ኢኒሽቲቭን መፈራሟን አድንቀዋል ምክትል ዋና ጸሐፊው ዶክተር ሚካኤል ከዚህ ማለት ነው። እንዲሁም ደግሞ በሀገራቱ ከሀይል ትስስር ባለፈም ደግሞ ሀይልን በማመንጨት ጭምር ሊሰሩ ይገባል የሚል ሀሳብ አንስተዋል። በቀጣይም ደግሞ የምስራቅ አፍሪካና ትውልዱ እዚሁ ላይ ትኩረት ቢያደርግ ድህነትን ለመቅረፍና ዘላቂ ልማትን ለመገንባት ለሚደረገው ጥረት ወሳኝ መሆኑን ጠቅሰዋል። ኮንፈረንሱ በአሁኑ ሰዓት የፓናል ውይይቶች እየተደረጉበት ቀጥለዋል። በእኔ በኩል ያሉኝ መረጃዎች እነዚህ ናቸው። እዚህ ላጠናቅ። አንዱዓለም፣ ለመረጃዎች እናመሰግናለን። መልካም ቀን ይሆንልን። እንቀጥላለን። ሁሉም አካላት ለህጻናት ትኩረት በመስጠት ማህበራዊ ኃላፊነቱን እንዲወጣ የባህር ዳር ከተማ አስተዳደር ሴቶች ህፃናትና ማህበራዊ ጉዳይ መምሪያ ጥሪ ያቀረበ። መምሪያው የነገ ሀገር ተረካቢ ትውልድን ለማነጽ ህጻናት ተኮር ተግባራትን እናከናውን በሚል መሪ መልእክት በአፍሪካ ለ35ኛ ጊዜ በኢትዮጵያ ደግሞ ለ34ኛ ጊዜ የሚከበረውን የህፃናት ቀን በልዩ ልዩ ዝግጅቶች አክብረዋል። ለበለጠ ጥላሁን ዘገባ ትርንጎ ፍሩ እንደሚከተለው ታቀርበዋለች። የአፍሪካ ህጻናትን ቀን አስመልክቶ በባህር ዳር ከተማ አስተዳደር የተለያዩ የንቅናቄ ተግባራት መከናወናቸውን ከከተማ አስተዳደሩ ሴቶች ህጻናትና ማህበራዊ ጉዳይ መምሪያ የተገኘ መረጃ ያሳያል። ከተከናወኑ ተግባራት መካከል በተለያየ ምክንያት ተጥለው ማቆያ ቦታዎች የሚገኙ ህጻናት ለሀገር ውስጥ ጉድፍቻ የማስተላለፍ ስራ አንዱ እንደነበር እና ይህ ተግባር ወደፊትም ተጠናክሮ እንደሚቀጥል ተገልጿል። ለችግር ተጋላጭ ለሆኑ ህጻናት ጊዜያዊና ቋሚ ድጋፍ መደረጉን የገለጹት የባህር ዳር ከተማ አስተዳደር ሴቶች ህጻናትና ማህበራዊ ጉዳይ መምሪያ ላ ወይዘሮ ሰብለ ዘውዱ የቀጣይ አመት የትምህርት ተሳትፎን ለማጎልበትና ተደራሽነትን ለማስፋት ከሚመለከታቸው አካላት ጋር ሲሰሩ መቆየታቸውን ገልጸዋል። ከባለፉት አመታት በተሻለ ቁጥር ለችግር ተጋላጭ ለሆኑ ህጻናት ጊዜያዊና ቋሚ ድጋፎችም ተከታታይነት ባለው መልኩ ሲደረግ የቆየ መሆኑ ግልጽ ነው። ለቀጣይ አመት የህጻናትን የትምህርት ተሳትፎ ለማጎልበት ተደራሽነትን በማስፋፋት መብታቸው እንዲረጋገጥ ለማስቻል ከሚመለከታቸው የመንግስትና መንግስታዊ ካልሆኑ ድርጅቶች ጋር እንዲሁም የህፃናት ተወካይ የሆኑ ከህፃናት ፓርላማ አባላት ጋር በመቀናጀት ስራ ሲሰራ የቆየ መሆኑ ይታወቃል። የህፃናት ጉዳይ የአንድ ተቋምና የአንድ ወቅት ተግባር ባለመሆኑ ሁሉም አካል ለነገ ሀገር ተረካቢ ህፃናት ትኩረት ሊሰጥ እንደሚገባ ወይዘሮ ሰብለ ጥሪ አቅርበዋል። የህፃናት ጉዳይ የአንድ ተቋም የአንድ ወቅት ተግባር ባለመሆኑ ተከታታይነት ባለው መንገድና ተከታታይነት ባለው መልክ ሴቶችና ህፃናት የማስተባበር ስራውን ሲሰራ ከዚህ ያለ ባለድርሻ ሁሉም ሰው የሚመለከተው የድርሻውን ማህበራዊ ኃላፊነቱን እንዲወጣ ጥሬ ማቅረብ እፈልጋለሁ። በዚህ ዓመት ከትምህርት ገበታ ውጭ የነበሩ ህጻናት በሚቀጥለው ዓመት ወደ ትምህርት ገበታቸው እንዲመለሱ ሁሉም ሊረባረብ እንደሚገባው የተናገሩት ደግሞ የባህር ዳር ከተማ ምክር ቤት ምክትል አፈ ጉባኤ ወይዘሮ አዲሴ ትርፌ ናቸው። ከየቤታችን ያሉ ህጻናት እኔ ልጀልቶን እንደምፈልገው ሁሉ ሌሎችም ማህበረሰቦች ይፈልጋሉ። ና እንደዚህ አይነት ችግር የሚያመጡ ወንድሞቻችንና እህቶቻችን ሌሎችም ባለድርሻ አካላት ተረባርበን ችግሩ መፍታትና ትምህርት ቤቶች በሰላም ትምህርት እንዲካሄድ የሚደረግበት ሁኔታ በሚቀጥለው ዓመት እንዲኖር የሁላችንን ጥረት ይጠይቃል። በክልሉ የህፃናትን ጥቅም ሊያስቀድምና ሊያስከብር የሚችል ስራ እየተሰራ መሆኑን የገለጹት የዕለቱ የክብር እንግዳ የአማራ ክልል ሴቶች ህፃናትና ማህበራዊ ጉዳይ ቢሮ ኃላፊ ወይዘሮ ብርቱካን ሲሳይ በተለይም በችግር ለተጋለጡ ህጻናት ከችግር ተላቀው የተሻለ ህይወት መምራት እንዲችሉ ሁሉም ድጋፍ ሊያደርግ እንደሚገባ ጠቁመዋል። የነገ ሀገር ተረካቢ የሆኑ ህጻናት በተለይ ደግሞ ለችግር የተጋለጡ ህጻናት ካሉበት ነባራዊ ሁኔታ ተላቀው የተሻለ ህይወት መምራት እንዲችሉና ሀገራቸውን የሚወዱና የሚጠቅሙ ዜጎች እንዲሆኑ ችግር ፈችና ቀጣይነት ያለው ድጋፍ በማድረግ ሁላችንም ማህበራዊ ኃላፊነታችንና ዜግነታችን እንድንወጣ ልንወጣም ይገባል። ህጻናት አካላዊና ስነንቦናዊ የጥቃት ተጋላጭ የማይሆኑበትን ሁኔታ መፍጠር ከሁሉም አካላት ይጠበቃል ያለችው ደግሞ የአማራ ክልል የህጻናት ፓርላማ ዋና አፈ ጉባኤ ህጻን ተምኪን ይሃ ናት። ህጻናት ተገቢውን የሆነ ፍትህ የሚያገኙበት ከአካላዊም ሆነ ስነንቦናዊ ጥቃት ተጋላጭ የማይሆኑበትን ሁኔታ መፍጠር ከሁሉም ይጠበቃል። በመሆኑም ይህ ቀን ሲከበር ሁሉም ባለድርሻ አካላት ለህፃናት የወደፊት ህይወት ያማረ መሆን ኃላፊነት መወጣት እንዲሁም ራሱን የሚያውቅ ሀገሩን የሚወድና የሚያከብር ትውልድን መፍጠር ኃላፊነታችን መወጣት አለብን። በእለቱ ህጻናት ለሀገር ውስጥ ጉድፈቻ ተሰጥተዋል። የህፃናት የፈጠራ ስራዎች ተጎብኝተዋል። ለህፃናት ትኩረት ሰጥተው እየሰሩ ላሉ አካላት እውቅና ተሰጥቷል። ህጻናትን ተረክበው ማሳደግ ለሚፈልጉ አካላት ህጻናትን የማስረከብ ስራ ወደፊት እንደሚቀጥልም ተገልጿል። ከህፃናት ፓርላማ አባላት ለቀረቡ ጥያቄዎችም ምላሽ ተሰጥቷል። በመላው ኢትዮጵያ ህጋዊ የማንነት ማረጋገጫና መለያ ፋይዳ ብሔራዊ መታወቂያ መሠረታዊ አገልግሎቶችን በቀላሉ ማግኘት ያስችላል። አገልግሎቶች በአንድ በማስታሰር ሕይወትን ያቀላል። እርሶስ ተመዝግበዋል? እንግዲያውስ በመላው አገራችን ባሉ ውብና ምቹ የአገልግሎት ማዕከሎቻችን ጎራ ካሉ፣ ደንበኛ ንጉሥ ነውና ምቾቶ ተጠብቆ ያለምንም ክፍያ በነፃ ይመዘገባሉ። ናሽናል አይዲ የሚላክልዎትን ባለ ባል 12 አሐዝ መለያ ቁጥር በመጠቀም በቀላል ሂደት የዲጂታል መታወቂያውን ከቴሌብር ሱፐር አፕ በነጻ ያውርዱ። ፋይዳ ብሔራዊ ዲጂታል መታወቂያ ታትመው እንዲደርሶ ከፈለጉ ደግሞ በቴሌብር ሱፐር አፕ ይህን አይዲ ፋይዳ ፕሪንቲንግ መተግበሪያ አስቸኳይ ከሆነ በስድስት የሥራ ሰዓታት ወይም በመደበኛ ከሁለት እስከ ስድስት ቀናት እንደ ምርጫው በመረጡት የአገልግሎት ማዕከል መረከብ ይችላሉ። ዲጂታል መታወቂያ ለአካታች ዲጂታል ኢኮኖሚ ኢትዮ ቴሌኮም።